እንኳን ለቦሌ ሰሚት ቅድስ ልደታ ክብረ በዓል እና ለቅዱስ ዑራኤል ቤተክርስቲያን የጸበል ምረቃ በሰላም አደረሳችሁ። እነዚህ ላይ እግዚአብሔር ታላቅ ነው። በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። ላዛውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በርሱ በወዳጄ ሰላም ሰፍኖአል በጓዳ በደጄ። በድንኳኔ ዕልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቃል ኪዳኗ ወዳጆች፣ በእግዚአብሔር ስም በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? ሰላም ለሁላችን ይሁን። እግዚአብሔር አምላካችን ለዚህ ሰዓት ለዚህ ጊዜ ስላበቃን በቃን፣ ክብር ምስጋና ለእርሱ ይሁን። አሁን የምንገኘው ሰሚት መንበረ ስብሐት ቅድስት ልደታ ለማርያም እና ቅዱስ ዑራኤል ቤተክርስቲያን ይባላል። ስለዚህ አሁን በዚህ ሰዓት በዚህ ጊዜ በዚህ ቦታ ብዙ በረከት የሚተላለፍበት ቁም ነገር አለ። እሱ ምንድን ነው? አንደኛ አዲስ ጸበል ፈልቀዋልና የጸበል አገልግሎት ይሰጣል። ለሱም እንግዲህ በዚህ እየመጣችሁ አባቶች ካህናት በሚገባቸው በሚመለከታቸው ስራ ሁሉ ተሰማርተዋል እና እየመጣችሁ አገልግሎቱን እንድትቀበሉ በረከቱን እንድትካፈሉ፣ መልካም የበረከት ጊዜ የበረከት ሰዓት ያድርግልን። ወስብሐት ለእግዚአብሔር። ይቆየን።